ተመልሰን መተናል። ክብራት ና ኩናርማዎቻችን ፕሮግራማችን እንደቀጠለ ይገኛል። ያላችሁት ትርታ ኤፍኤም 97.6 ላይ ነው። በቀጥታ ስርጭት በመላው ኢትዮጵያ፣ በመላው አዲስ አበባ፣ በሁሉም አቅጣጫዎች እየተደመጥን ነው። ዩቲብ ቻናላችን ሲዲ ስፖርት ሳብስክራይብ ይደረግ። በሲዲ ስፖርት በሁሉም ቦታ እንዳረሳለን። አዲስ አበባ ና አካባቢዋ ደግሞ ትርታ ኤፍኤም 97.6 ላይ ልታዳምጡን ትችላላችሁ። ቀጣይ ጉዳይ ኦስካር ነው። ኦስካርን ያው ብዙዎቻችን በቸልሲ የምናስታውሰው ተጫዋች ነው። ኦስካር የ34 ዓመቱ ኳስ አቀጣጣይ በአጋጠመው የልብ ሕመም ምክንያት በዚህ ሰዓት ሆስፒታል ነው የሚገኘው። ኢንቴንሲቭ ኬር ላይ ነው ያለው። በጣም በከፍተኛ በሆነ የሕክምና ክትትል ላይ ነው ያለው። ኢቭን ባለቤቱ ነፍሰ ጡር ናት እና እንዳትገባ ትከልክላለች በቤቷ እንድትቆይ ተነግሯታል። ከዚህ ተጫዋች ጋር ተያይዞ ኦስካር ያው ከ2012 እስከ 17 የአውሮፓ እግር ኳስ ለተመለከተ በጣም ይሄ በቃ አስደሳች ከሆኑ አዝናኝ ከሆኑ ተጫዋቾች የካካ አይነት ባህሪ ያለው ነው አይደል? ከነ መልኩ ምናምን ይመስላል አጫዋወት መንገዱም በጣም ሳቢ የነበረ ተጫዋች ነው። ብራዚላዊ ካካ ካካ እንግዲህ ኦስካርን ተክቷል ተብሎ ይነገር ነበር። በዛ ወቅት እንደምናስታውሱ፣ ግን ይሄ ተጫዋች የወሰነው ውሳኔ አነጋጋሪ ነበረ። በወቅቱ ያው መጀመሪያ ከሳው ፖሎ ተነስቶ ነው ወደ ቸልሲ የመጣው ሳው ፖሎ አካዳሚ ውስጥ ነው ያደገው። አስራ ሁለት ጨዋታዎችን ካረገ በኋላ ነው ቸልሲ ያመጣው። ሁለት ሺ አስራ ሁለት አስራ ሶስት የአውሮፓ ሊግ ዋንጫን አንስቷል። ሁለት ፕሪሚየር ሊግ ዋንጫዎችን አንስቷል። ኦስካር እንደዚሁም የሊግ ካፕ ዋንጫን አንስቷል። በአምስት ዓመታት የቸልሲ ቆይታው ሁለት መቶ ጨዋታዎችን አድርጎ ሰላሳ ስምንት ጎሎችን አስቆጥሯል። በ25 ዓመቱ ግን የወሰነው ውሳኔ በወቅቱ በጣም አነጋጋሪ ነበር። 2017 ላይ ይበልጥ እየደመቀ ይበልጥ ከፍ እያለ ይሄዳል ተብሎ በተጠበቀበት ወደ እነ ሪያል ማድሪድ፣ ወደ እነ ባርሴሎና ሄዶ ይጫወታል የሚሉ ግምቶች በበዙበት ሰዓት ላይ ኦስካር ያልተጠበቀ ውሳኔ ወሰነ። 2017 የቻይናውን ክለብ ሻንጋይ ፖርትን ተቀላቀለ። የዛኔ ቻይና እንዳሁን እንደ ሳውዲ አረቢያ አንድ አቢዎች ጀምሮ ነበር። ትልልቅ ተጫዋቾችን በማምጣት እግር ኳሳቸውን ተወዳጅ ማድረግ የሚል ሀሳብ ይዘው ሲሰሩ ነበረ እና ከእነዚህ ቅሮቻቸው መካከል ራሚረስ፣ ኦስካር እነዚህ ብራዚላውያኖች የአዝናኝ ተጫዋቾችን መሰረት አድርገው ዓለም ላይ ወደፊት ኮከብ ሊሆኑ ይችላሉ የተባሉትንም ኮከብ የሆኑትንም ወስደዋል። ናኔል ካሚዶ ነበረ በዛ እና ሻንጋይ ፖርትን በተቀላቀለበት መረጃ ብዙዎች አፕሪ ዘፉል መስሏቸው ነበረ። ብዙ ማንም አልጠበቀም እና እንደተቀላቀለ አንድ ሀሳብ ነው የሰጠው፣ አሁን የወሰንኩት ውሳኔ ከእኔ ይልቅ ለቤተሰቦቼ በማሰብ የተወሰነ ውሳኔ ነው የሚል ነበር። ቤተሰቦቼን መሰረት አድርጌ የወሰንኩት ውሳኔ ነው ነው። ከዛም አስቀጥሎ ከዛው መረጃ ላይ ወይም ከዛው ሀሳቡ ላይ ልጅ ነኝ፣ ገና ከፈለግ ወደ አውሮፓን ተመልሽ መጫወት እችላለሁ አለ። ግን በዛውን የቀለጠው ሰባት አመታት በሻንጋይ ፖርት አሳለፈ። ያሁን እድሜውም እንግዲህ ወደ ሰላሳ ሶስት ወደ ሰላሳ አራት በተጠጋበት ሰዓት ነው ወደ ሀገሩ ክለብ የተመለሰው እና በዛን ወቅት በሁለት አመት ኮንትራት ሲሄድ ስልሳ ሚሊዮን ፓውንድና ዝውውር ማለት ነው ለቸልሲ የተከፈለ ለተጫዋቹ ሳምንታዊ ደግሞ አራት መቶ ሺ ፓውንድ ተከፍሎ ነበር። በጣም ብዙ ነው የዛኔ፣ በጣም ብዙ ነው አራት መቶ ሺ ፓውንድ። እና ይሄ ተጫዋች በቻይና ቆይተ በአጠቃላይ አንድ መቶ ሰባ አምስት ሚሊዮን ፓውንድ አፍሷል። በሰባት አመት ቆይቶ ግን አሁንም በአውሮፓ የተጫወተ ቆይቶ ሳውዲ ሂዶ ቢሆን ይህን ገንዘብ ሊያገኝ ይችል ነበር ሲል አይደል ያው እና በዛ ቆይተው ሰባ ሰባት ጎል መቶ አርባ ሁለት አሲስቶችን አድርጎ ነው በቻይና ያለፈው ወይም ደግሞ በቻይና የእግር ኳስ ህይወቱ ያቆመው። ከዛ እንግዲህ ባለፈው ለተወሰኑ ለሁለት ወራት አካባቢ ክለብ አልባው ነው ነበረ ከቻይና ክለቡ ጋር ከሻንጋይ ፖርት ጋር በነጻ ከተለያዩ በኋላ ያው ፍሪ ፍሪ ኮንትራት ፍሪ ከሆነ በኋላ ፍሪጀንት ፍሪ ኤጀንት ከሆነ በኋላ በዛ ነበረ እና ያው የብራዚሎች ባህሪ ደግሞ ወደ ቀድሞው ክለባቸው ተመልሰው መጫወት ይፈልጋሉ ብዙዎቹ ድባቡ ስለማይገኝ ኩን የብራዚል እግር ኳስ ድባብ አይገኝ፣ የደጋፊዎች ስሜት ነው። አሁን ቦታ በጣም ይለያል ይላሉ። ኔማር ተመልሷል፣ ሳንቶስ፣ ሌሎችም እነ ፔሌ ተመልሶ ያልተጫወተ የለም ወደ አውሮፓም ወደ ሌላም። አሀ ጉሪዶ አብዛኞቹ ተመልሰው ተጫውተዋል በሀገራቸው መጀመሩበት አዎ። እና ሳኦ ፖሎ ነው የተመለሰው። በሳኦ ፖሎ እግር ኳስ ክለብ ውስጥ ነው ይሄ ተጫዋች መጫወት የጀመረው። በሳኦ ፖሎ ቆይታው በነገራችን ላይ 27 ጨዋታዎችን አድርጓል። ሶስት ጎልና አስራ አንድ አሲስቶችን አድርጓል በሳኦ ፖሎ አሁን የብራዚል ልጅ ግረፍት ላይ ነው ወደ ፕሪሲዝን እየገቡ ነው ፕሪሲዝን ጨርሰው ወደ ጨዋታ ለመግባት ያ ለአዲስ ውድድር ታ ፕሪሲዝን ላይ ይገኛሉና ለፕሪሲዝን ተጫዋቾቹ የህክምና ምርመራ ይደረግላቸዋል ኦስካርም የህክምና ምርመራውን ለማድረግ ባራፈንድ ባራ ፉንዱራ በሚባል የትሬኒንግ ቦታቸው የሳኦ ፖሎ ማለት ነው ተገኝቶ ነበር፣ እና ተጫዋቹ ጉዳት አለበት የወገብ ጉዳት። ግን ወገብ ጉዳት ቢኖርበትም ያው ሪካቨሪ እያደረገ ስለሆነ ለሪካቨሪ ነው የመጣው። ሪካቨሪውን እየሰራ ባለበት ሰዓት ጂም ውስጥ ገብቶ ብስክሌት እየነዳ ባለበት ሰዓት ተዘደፍልፎ የወደቀው። ለሁለት ደቂቃዎች ጸጥ ብሎ ነበር። በጣም አስደንጋጭ ነበር። ራሱን ያቅም ነበር ራሱ ቶ ነበር። ከዛ ወዲያውኑ ወደ ኢንስቲቨን ሆስፒታል አቅራቢያ ወደሚገኝ ሆስፒታል ተወስዶ አሁን በኢንቴንሲቭ ኬር ውስጥ ነው ያለው እና ለቤተሰቦቹ አንድ ነገር ተነግሯቸዋል። በህይወት ይተርፋል ነገር ግን ከዚህ በኋላ እግር ኳስ ነው አይጫወትም ተብሏል። ኦስካር ከዚህ በኋላ እግር ኳስ እንዲጫወት አንፈቅድም። ራሱን እንዲንከባከብ፣ ለራሱ ጊዜ እንዲሰጥ ብቻ ነው የሚፈቀድለት ከዚህ በኋላ በሚል አስቀምጠውታል ከዚህ በፊት ክርስቲያን ኤሪክሰን አለ እነዚህ የልብ አጋጥሟቸው ተመልሰው የሱ ግን ትንሽ ከፍ ያለ ነው በመሳሪያ የሚታገዝ አይመስለኝም ጥንቃቄ ይፈልጋል ተብሏል እና ኦስካር በሰላሳ አራት አመቱ እግር ኳስን ወደ ማቆም የሚያስችለውን ውሳኔ እንዲወስን ተገዷል በህክምና ባለሙያዎች ወይም በህክምና ባለሙያዎች ውሳኔ ቅድም እንዳልኩ እስካሁን ባለቤቱም ጭምር ነፍሰ ጡር ናት ሆስፒታል እንድትገኝ አልተፈቀደላትም የሳኦ ፖሎ እግር ኳስ ክለብ ፕሬዚዳንት ግን ጥሩ ተስፋ ሰጥተዋል። በጤና ይመለሳል፣ በጤና ይወጣል። እስካሁን ያለው ነገር ከበጣም መጥፎ ወደ መጥፎ መጥቷል። ከዚህ በኋላ ደግሞ ከመጥፎ ወደ ጥሩ እያለ ይመጣል በሚል ሀሳባቸውን ያስቀመጡበት ሂደት አለና እንደው እግር ኳስና የልብ ሕመም በጣም አስቸጋሪ ነው። ስንቶችን እኮ አደለ፣ እነ ማርክ ፊቪያን ፎ ሜዳ ውስጥ ብዙዎችን ያጣንበት ነው። የእግር ኳስ ውስጥ የሚፈጠር በቅርቡ አንድ ዶቭ የሚባል ተጫዋች ሮማ እንደዚሁ ተዝረፍፎ ወድቆ ነበረ። እሱም እሱም እንደዚህ እግር ኳስ እንዲያቆም ተነግሮታል፣ እና ጥንቃቄ ይፈልጋል። አሁን እነሱ ትልቅ የህክምና ዲፓርትመንት አላቸው፣ ብዙ ነገሮች ጥልቅ። እኛ ሀገር ላይ እንዲ አይነት ነገር ሀፕን ቢያደረግ በጣም አስቸጋሪ ነው፣ እና ከውዲ መጠየቅ ይኖርብናል። ና ኦስካር እንግዲህ እግር ኳስ ህይወቱ ከታለንት ከባለተሰጦ ከታላቅነት ከዝና ወደ ገንዘብ አሁን ደግሞ በከፍተኛ የልብ ህመም ሆስፒታል ውስጥ ይገኛል የሚሉ መረጃዎች እየወጡ ነው ያሉትና ምርጫ ውስጥ ትክክል ነበር። ኦስካር የዛኔ እኔ አልስማማም። ቢቆይ ይሻል ነበር፣ አውሮፓ ላይ የተወሰነ ጊዜ ቢቆይ እስቲል፣ አሁንም ሳውዲ ሄዶ ይህን ገንዘብ ያገኘው ነበር። እርግጥ የዛኔ ፕሬዲክት ማድረግ አልችልም። እጅ ላይ የገባውን እድል ነው የምትመለከተዋል። እሱም ለቤተሰቦች ነው ያለው፣ ግን ለቤተሰቦች በዚህን ያህል ማለት በአውሮፓ የሚከፍለው ገንዘብ ያን ያህል በጣም ትንሽ አይደለም። ቢያንስ በወቅቱም ቢሆን በዛኔ መቶ ሀምሳም ሁለት መቶም ያገኝ ነበር ግን ትንሽ የእግር ኳስ ኪሬሩ የተበላሸ ይመስለኛል። ከዚህ በላይ ከፍተኛ ደረጃ ላይ መድረስ የሚችልበት አቅም ነበሩ በዓለም ደረጃ የሚያስጠራው እንደ ሻምፒዮንስ ሊግ፣ ፕሪሚየር ሊግ በአውሮፓ ትልልቅ ውድድሮች ዋንጫዎችን ማሳካት የሚችልበት ሂደት ይኖር ነበረ ብዬ አስብ ነበረ እና ትንሽ ውሳኔው ዋጋ ያስከፍለው ይመስለኛል። አሩ ትስማማለህ? ልክ ነው። ልክ ነው ሶፊ፣ ጥያቄ የለውም እንዴ ያው በተለይ የቼልሲ ደጋፊዎች ሚስ ያደርጉታል ብዬ አላስብም። በዛ ሰዓት የነበረው አቅም ትንሹ ካካ የሚል ቅጽል ስም ነበረው ኦስካር ከቸልሲ ጋር ፕሪሚየር ሊግን ዋንጫን አንስተዋል። የኤሮፓ ሊግ ዋንጫን አንስተዋል። ካልተሳሳትኩኝ ሌሎች ዋንጫዎችንም አሳክተዋል ና ኤሮፓ ሊግ አሳክተዋል። ሁ ያ ሰው በእግር ኳስ ዘመን ደግሞ ፒክ ደረጃ የምትደርስበት እድሜ ተብሎ በእድሜ እርከን የሚቀመጠው ከሀያ አምስት አመት በኋላ አሁን የነ ላሚን ያማል የነ ኪሊያን ምፓፔ ምናምን ወይ ነሮናልዶ አለው ምናምን እንትን ናቸው ብዙ ማለት ይሄ አንዳንዴ በቃ ሀፕን ያሀፕን የሚያደርግ ነው። ኤክስትራ ኦርድሪ ነገር ነው። ግን ሎጂካሊ ያንድ እግር ኳስ ተጫዋች አቅሙ በጣም ቶፕ ደረጃ የሚደርሰው ሀያ ሰባት ና ሀያ ስምንት ሲደርስ ነው ጥያቄ ለ ሀያ ዘጠኝ እና በዚህ ወቅት ተጫዋቾች በጣም ሙሉ በሙሉ ብቃታቸው ቶፕ ደረጃ ደርሶ ክለቦቻቸውን ይጠቅማሉ ራሳቸውንም በመጥቀም ረገድ ከፍተኛ ሚና ይጫወታሉ ይባላል እና ኦስካር በ24ና በ25 ዓመቱ በቼልሲ ቤት የነበረው እንቅስቃሴ ክሪስክሮስ እንድታደረገው ይገፋፋል። በ24ና በ25 ዓመቱ እንደዚ አይነት ብቃት ካሳየ በ26 በ28ና በ29 ዓመቱ ውስጥ ደግሞ ምን አይነት ብቃት ላይ ይደርሳል ብለ ማቴማቲካል ሎጂክ እንድትሰራ ያደርግሃል እና ሳንጠግበው እያየ ነው እየወደድ ነው ሳንጠግበው የተለየነው የተለየን ተጫዋች ነው ብዬ ማስበው ኦስካር እና አንዳንድዴ ያው አይመስለኝም፣ ለቤተሰብ ብሎ ይመስላል። አይመስለኝም ግን እንደዛ ነው ያለው አስተያየቱ። ያው ያው ገንዘብ ፍለጋ አይልም አታረ ሶፊ ገንዘብ መርጬ አይልም መቼም፣ ያው ራሱን ማጋለጥ ነውና። በርግጥ ቻይና ያቀዱት እቅድ ልክ እንደ ሳውዲ አረቢያ በወቅቱ ከፍተኛ ተቋሶችን መሰብሰብ፣ የሀገሪቱን እግር ኳስ ከፍ ማድረግ የሚል አይነት ነው። በኢኮኖሚ ለሀያል የምትባል ሀገር ናት እና የእግር ኳሷንም ሴክተር ከፍ ለማድረግ የታቀደ እቅድ ይመስለኛል። እና በወቅቱ ያው ንራሚረስን ጨምሮ ሌሎች ተቋሶችም ሄደዋል እኮ አይደል፣ በጣም ትልቅ ገንዘቦችን አግኝተዋል። ና ኦስካርን እንግዲህ የሚወዱት ይወዱታል፣ ከነ መልኩ ከነ እንቅስቃሴው፣ ፍጥነቱ ደስ የሚል ነገር ነበረው። ና እንግሊዝ ፕሪሚየር ሊግ ላይ ምንድረሰው ተጫዋች አይደለም። በጣም ቼልሲ አስፈሪ በነበረበት ሰዓት ላይ የኦስካር እንቅስቃሴ በጣም በጣም አሪፍ ነበር። ደስ የሚል የሚያምር ልጅ ነው፣ ወጣት ነው ና ናፍቀ ነው፣ በደንብ ሳንጠግበው የሄደ ተጫዋች ነው ማለት ይቻላል። ያው እንግዲህ ሲሪየስ ህመም ነው ያጋጠመውና ከዚህ አኳያ እንግዲህ በቀጣይ የሚሆኑትን ነገር አብረን እንመለከታለን። ግን ሁ አሁን ላይ ቁጭላ ስታስበው ደግሞ ልክ ነው ትላል። ምክንያቱም በዚህ እድሜ ኳስ በዚህ መንገድ ማቆሙን ስትመለከት ይሄ በሀይ ሌብል ደረጃ ቢጫወት ቀድሞ ሊመጣ ይችል ነበር ማለት ነው። ይሄ መሙ አዎ እና ትንሽ የሚያውቀ ነገር ሊኖር ይችላል። ስፔኩሌት አድርጓል በደንብ ገምትሆን የሰራው ማለት ነው ስታየውና እንግዲህ መጥፎ አይደለም ውሳኔ። አሁን ላይ አሁን ላይ ቁጭ ብሎ ሲያስበው መጥፎ አይደለም። ያ ያ አዎ፣ ምክንያቱም ቢያንስ ጥሩ ገንዘብ ሰርቷል፣ ጥሩ ገንዘብ ሰርቷል። ግን ከኬሬራ አንጻር ግን ብዙ ነገር ሊወራለት የሚችለው ብዙ። አሁን ተጫዋቾች ሻምፒዮንስ ሊግ አለኝ እንዲህ አለኝ እያሉ የሚያወሩበት አጋጣሚ ናለና ይሄ ከምርጦች መካከል አንዱ ሊሆን የሚችል ኢቨን ባሎንዶር ሊያነሳ የሚችል አይነት ተጫዋች ነበር። የነበረው ተሰጥኦ ከፍ ያልተሰጥኦ ነበር ና እሱ እንግዲህ ያው ልነጋገርበት የበቃ ነው። ከዚህ አንጻር ነው ከተጫዋቹ ከነበረው ተሰጥኦ አንጻር ነው እና ብዙ ጊዜ እንደ ወደ ከአውሮፓ ተነስተው ወደ ሌሎች ሊጎች የሄዱ ለገንዘብ ብሎ ስታነሳ አንደኛው ኦስካር በቅርቡ ሩበን ኔቬስን ነው የምታነሳው። ከዎልቭስ ሳውዲ ሄደው በዕድሜ ትንሹ ነው ማለት ነው የምትመለከታቸው ና እንግዲህ ተጫዋቾች ኬሪያቸው ላይ ያው ከፍተኛ ጥንቃቄ ማድረግ አለባቸው ሁሌም ሁሌም ጥንቃቄ ማድረግ እንዳለባቸው ማሳያ ነው።